እነዚህ ቪዲዮዎች እሱ ላይ ውስጥ ያለው እኔ ላይ አለ። ከጸጉር እስከ ከጥፍሩ ሁሉ እንዴ ሀቅ አረገውማ። እንዴት አይኖርም? ምክንያቱም ከሴቶች እንካ እንዴት ነው ይሄኛው? እሺ፣ እንዴት አንተ ይሄኛው ፋይሬ ፕላኒ እያቃለኝ እየተተያየ ቀን አጭር መልስ ቲና ታውቃታለህ? ያውቃታለሁ ረጅም ጊዜ ረጅም እኔ እናንተና ቲና የት ነው የተነዋወቅ ነው? እኔ አንተን አላውቅም። ግን ያው ሁሌ ስልኬን ሀክ ታደርጋለህ። በቀደምም ሀክ ስታደርገህ ነበረ። መረጋጋት አለመረጋጋት ሲያሆን ከአንተ ጋር አወራ የምችለው በግሌ ነው እንጂ እዚህ ጋር አይደለም። በማእከላቸው ከአንተ ጋር ማውራት ምችለው በግሌ ነው እንጂ እዚህ ጋር መጥቼ አይደለም። ከፈለክ ደግሞ የማቃትን ልጅ ይዘና ና ነው እሷ ራሷ መናገር ትችላለች። ዮኒ በመካከላችን ነገባ ሳይሆን፣ እኔም መብት ይኖረኛል። ገብተዋል አንተ ወኪል ልትሆናችን ጊዜ አልፈልግም። ወኪል ልትሆን ሳይሆን የምፈልገው እሷ ራሷ ትምጣና ታናግረኝ። ዮኒ አንድ ነገር አለ፣ እኔ ጥያቄ ጠይቀዋለሁ። አይ መጠያየቅማ፣ አንድ ነገር ልገረህ። መናገር የምትችል ማውራት የምትችል ከሆነች ትምጣሴት። ቆይ ሀክ አስደርጎኝ ላስት ታይም ከአንተ ጋር ኮሚኒኬሽን ያጠፋው ለዚህ ነው። ሚስቴንም እንደዚህ እየደወለ ሀክ አርጓት ሲያስለቅሳት ነበረ። ስለዚህ መቶ ኤማ አይሆንም። ለምን መሰለህ ነገሮች ወደ ሌላ እንዳሄዱ። አንዴ ስማኝ፣ ያ ግን እኔ አሁን ይሄን ሲሰማ እንግዲህ ስራዬን ትቼ ልልቀር ነው ማለት ነው። ትንሽ ነገር ነው የምናወራው። አንዴ ስም አይበደም። ጥያቄ በስርዓት ነው የሚጠይቅ። ጠይቀኝ፣ እኔ ቀጠሮ አድርግና እናውራለን ከአንተ ጋር። ምን ሆነህ መሰለህ? ይግቡና። ኖ ኖ ኖ ኖ፣ አንድ ነገር አለ እዚህ ጋ። ምንድን ነው ያልኩት? አንድ ነገር አለን። በሪያሊቲ አንድ ጥያቄ አለኝ። ባለቤቷ መታ ልትወስድ ግን ይገባል ልጠይቀኝ የምችለው ባለቤቷ ነች እንጂ ሰው ወክል አደረገ። ጥሩ፣ ይሄን አንድ እሷ መታ ልጠይቀኝ ትችላለች። ገባኝ። አሁን ግን የእኔን ፐርሰናሊቲ፣ ቆይ ጥያቄ አለኝ። የእኔን ፐርሰናሊቲ ስልኬን ሀክ ሲያደርግ ነበረ አለኝ መረጃ። ፕላስ ደግሞ ገልፍሬንዴንም ሀክ አድርጎ ሲያስፈራራት ነበር። ስለዚህ እኔም ፐርሶናሊቲ የሚፈልገው ደግሞ ሚዲያ ላይ ከዚህ በላይ ልናገር አልችልም። አከብርሃለሁ። ይጠይቀኝ ሌላ ጊዜ መብት ነው። መውጣት ትችላለህ። እኔ ግን እሱ ጋር አወራን ነው፣ ግን መውጣት ከፈለኩት አይደል? ያው ለምን መሰለህ፣ እስካሁን ሰዓት ድረስ ኑ ታይቁኝ የፈለጋችሁ ኑ ስንል ነበር። ያ ከኔ ጋር የሚያገናኘው ነገር የለም ስላለማኦ ያ ካልፈለክ መሄድ ትችላለህ። ያ እኔ ስራም አለኝ ልወጣ ነው። ይሄን ወይስ እሱ ግን እሰማዋለሁ። ማስረጃ ነገር ባይኖረንም በፊት ወዳጆች ነበርን። እኔ ወንድማማችሁ እኔ ለሰው ልጅ ከማለትበት እኔ ዋናው እህቶች እዚህ አብረን በልተን ጠጥተናል። ጥሩ። ማንም ሰው ደግሞ ሊጫወቱባቸው ስለማልፈልግ ነው። ትክክል። እኔ እስማማለሁ። አሁን እሱ መጥቶ እዚህ ጋር ኑልኝ ሲል ነበረ። እሺ፣ ያልክ ገባ ተነጋገሩ አልኩኝ። መነጋገር አልፈለግም ዘግበን እንስማ። መነጋገር አልፈለግም ዘግበን እንስማ ከነ ማስረጃው። ኦኬ። እሺ፣ ማስረጃው በዚኛው ላይፍ ልግባ፣ በኦሪጂናሉ። በዚኛው ደግሞ እመለሳለሁ። እሺ፣ በኦፕን ግርማ እንመጣልካለሁ፣ በኦሪጂናሉ ማስረጃ ካለ እኔ ማንም ይምጣ። ታብታብ እያደረጋችሁ ያ አይ ማስረጃ ካለ ማንም ይምጣ። ማንም ማስረጃ ካለ እኔ ፍትህ ነው። ሴቶቹ እህቶቼ ናቸው፣ ወንዶቹም ወንድሞቼ ናቸው። ስለዚህ ይላክልኝ ማስረጃ ገብቶ ማውራት መብት አለሁ። ሀብታብ ቤተሰብ ለምን ተናደደ? ለምንድን ነው የተናደደው? አልገባኝም። ሀክ አድርጎኛል፣ በዚህ ገብቷል፣ በዚህ ወጥቷል። እውነት ካለ ዘጠና ዘጠኝ ነገር እኔ ሀካርጌ አይሞቀኝ አይበርደኝ ስለዚህ እሱ ሲመጣ ለምን ለመውጣት አስፈልጋል? በየትኛው አካውንት ነው የሚገባው? ይላክልኝ ሲገባ ነገር ይግባ ያውራ፣ ጃፒ ሆኖ ሆኖ እሱ ማውራት አለበት። ያልከው ከፈለገ የኔ አርገኝ የኔንም አካርግ ከፈለግ ችግር የለብኝም። አይ አንተ ጓደኛዬ ነህ፣ ግን ምንም የሚያስደብቅ ነገር የለኝም ብዬ ነው። ይሄ ልጅ ሲጠራ ነበረ፣ ኑግቡ ሲል ነበር። እኔም ደግሞ መጥቼ ኑግቡ የፈለጋቸውን ሰዎች ሰው አናግሮት ብያለሁ። መጣ፣ ከኔ ጋር እንዲያውም ብዙ በቅርብ የማነስማማው ነገር ላይ ደርሰናል። ቢሆንም ግን ማስረጃ ካለ መናገር ከፈለገ እድሉ መስጠት አለብኝ፣ የፈለገ ነገር ቢሆን። ስለዚህ እስቲ ንገረኝ ያለውን ነገር ይህ ሰውዬ ዬ ሰማንያ ሶስት አለው ወይ? የተፈጠረው ችግር ምንድን ነው? ዘግበን እሺ። የምልክ በእናቴ አጥንት ነው መምልልክ መሞዳት እናቴ ማንኛም ሰው ያውቃል። ሰው ያለ ማንነቱ አልሰጥም። ቲና የምትባላለች ጠይም ያለች፣ ረዘም፣ ሪል ስቴት ዱባይ ውስጥ የምትሰራ በዛን ጊዜ እኔ ከሰማክ ወደ መቶ ሰው ከባቢ በቀን በወር አስከፍላቸው ነበረ፣ 250 ዶላር አፕ ሱፐር ላይፍ የሚባል እዛ ይሄዳሉ። በቀን ሁለት ሰዓት ይጠቀማሉ። በወር 250 ዶላር ይከፈላሉ። በዛን ጊዜ እሱ አንዲቷ ቢንጎ የነበረች ህይወቱ አበላሽቶ ቴናና እሱ በማቴዎስ የሚባል አዲስ ልጅ የመጣ በእሱ ፎቶ እየተጠቀሙ በርዝደ እያከብሩ ነበረ በዛ መካከል ላይ ማን አለች፣ የባባ እህት ታውቃታለህ? ሶማሌ ባባ ትራክ የሚነዳው ሳውዝ ዳኮታ የሚቀመጥ ላላ ትባላለች። አላወቁትም ብሮ ኦኬ። የዶላር ምልክት አለው ባባ የሚባል የእሱ እህት አብረው በርዝዴ ምናምን ያከብሩ ነበረ። እኔ በዛን ጊዜ ማናጀር ነበርኩ የሱፐር ላይፍ እና ወደ እነሱ ስገባ ልጁ በጣም አግረሲፍ ነው። ካህና ጋር ልግባባ ብዬ ቅናት አየሁበት። ብሎክ አርግ ሲላት አይ ሴት ልጅ እንደዛ አይጨውም አያዝ ልመድበት አልኩት። ብሎክ አረገችኝ። እኔ ደግሞ ቲክቶክ እና እዚህ ስለነበርኩ ወደ ቲክቶክ መጣው። እዚህም ደግሞ እየሰራው ነኝ። በቲክቶክ ላይ ላላ ትመጣለች፣ ላላ ለላላ ትሄዳለች። ማነሱማ ቲና ፕሊዝ እባክሽ የኦፕን ማይንድ ቴሌፎን ስጭኝ ላላ ስጣታለች ለማን ለቲና ቲና ለእኔ ትመጣለች እኔ እሱ ለማጥቃት ሁለት ደቂቃ አይወስድብኝም ብፈልገው ግን እኔ እነዛ ሴቶቹ የሚያወሩት ኤቪደንሱ ቢሰጡኝ በሁለት ደቂቃ እሱ ይዘዋለሁ የትም አያመልጥ የፈለገው ቢያወራ ግን እነዛ ሴቶች ስላልመጡ ገባህ እኔ ደግሞ ምን ሆን ሆልድ ሆንኩ እዛ ላይ ዋናው ም አይታይም። ምኑ ስሙ እዛ ላይ የጻፍልህ ስሙ የለም። ሚን ቁጥሩ ሴቭ አላረኩትማ። አሮን ሀብቱ ሴቭድ ትላንትና ነው ይላክልኝ። ገባት። ከፈለግ እስከ ሶስት ስድስት ቁጥሮች አለ ልሰጠቅ እችላለሁ። የጀርመን ብቻ ኖት የካናዳ እና የአሜሪካ የጀርመን ብቻ። በሴሚካርቱ ቀላል ክስ ሊመጣበት ይችላል። ዲስ ጋይ የሚጫወተው ጌም ከሌላዎቹ ጋር ሊጫወት ይችላል ኖት ዊዝ ሚ። ገባህ? ድምፆቹ ላሰማክ ይችላል። ይሄ ልጅ እንዴት ነው? ከሁለት ዓመት በፊት ሀክ ልታደርጉ የቻልክበት ምክንያት ሚያስተማምን ነገር እስኪ አሳየ፣ አሳየን ወይ ደግሞ አሰማን። ላሰማክ ኦኬ አያቴ ትላለች ከበኋላ ማዘን ፈቀቅ ብለቀዘን። አዳምጡ ባራዳ ቋንቋ ነው ያወራኝ። አንቺ ማለት ለእኔ ነው ገባችሁ? እና አዳምጡ፣ ካልተሰማችሁ ኢንጂኑን አጠፋዋለሁ። እሺ ቶሄል፣ የእኔ ወንድም ሲጀመር አሜሪካ ላይስ ገብቷል በአሁኑ ሰዓት ተሳስተሻል።

ይሄን እኮ ስልክ እኮ ያለ አይስሮይ እንትነው ነው ይሄኛው፣ አስራ ሶስቱ ዩ ዊል ሲ። ምንም ኮ የሚፈጠርብኝ ነገር የለም። ለማ የማረገው ቀድሜ ተጠንቀቂኝ ነው። ከአንቺ በላይ ስማርት ነሽ፣ ከአንቺ በላይ ስማርት ነኝ። አሁን ወደ ሚስቱ የገባውበት ሀክ ያረኳት ከማስረጃ ጋር ነው። ዮሚ ምን እናድርግ ሰው ተዳፈረን። እሺ ማርዬ፣ እኔ በጀማመቅ አልፈልግም፣ ሰውንም አልበደልኩም። የፈለጉትን ያርጉ እና ዚያለሽ ለአልተወሰነ ጊዜ ሌላ ሲም ካርድ ስትል እኔ አንቺ እንዳላጣሽ ነው። ይህን ሲም ካርድ ቁጥር እንትን ያልኩት ነበረኝ፣ መደወል ምንች ላይ ይመስለኝም አይዶ ነው። ግን ለአልተወሰነ ጊዜ እነዛን ቱ ዊክስ ምናምን ወፍ አረጋቸዋል። በዚህ ታገኛለሽ ሽ እኔ ማንንም አላውራ ኮሜን ወይስ እንቅልፍ አልመጣም እንቅልፌ ምናም አልመጣም። እኔ ለዋልኬ ያለሁ ጸልያለሁ፣ እናቴም ተጽናንታኛለች። የሆነ ቦታ ደርሼ ልመጣ ነው። ከዛ ና ና የኔ ቆንጆ ሆኔ ከስራ ወጥቻለሁ፣ ግን ፍራይዴ ፕላን ዲዘር ድሮ እና ዛሬ ግን ጨረስኩት ስራዬን እና ፍራንክፈርት ለሁለት ወር ምናምን እቆያለሁ እና የሆነ ሙ አሁን ከስራ ኤሲም ካገኘው በመጣት ይሻለኛል። ቤቢ ቆልፌ ነገር የለኝም።

አለ እኔ ይህን እያለኝ፣ ሀውስ ኤንድ ቢ ኮንፎርሜሽን ምናምን አለኝ፣ አለ ሞርኒንግ አሁን

አሁን ብዙ ነው ያለው፣ በጣም ብዙ ነው ያለው። ይሄ ከቺኩ ጋር ነው አይደለ? ከቺኩ ጋር ነው። እንቀጥል ወይ ምን? አይ በቃ የቺኩ ስለሆነ ችግር የለውም። ከቺኩ ጋር ችግር የለብኝ። ፕላናቸው የሚያደርጉት ምናምን እጄ ላይ አለ አሁን። ዩ ብሊቭ ሚ ራይ? በመረጃ ነው የምታውረው። ምንም አርግ አልችል መረጃ ነው ጎሄድ እና ምንድን ነው ዋናው፣ አንድ ሰው እያዳንን አንድ ሰው መጉዳት አያስፈልግም። ስለዚህ እሱ ከህልክነቱ ይውጣ። ከህልክነቱ ወጥቶ ከተሳሳተ በድያለው ያለው ተሳስቻለው፣ ይቅርታ አድርጉልኝ፣ ከስህተት እማራለሁ ብሎ ነው። አንድ ዴቭ ምን መሰለህ፣ እዚህ ጋር ከገርል ፍሬንዱ ጋር ያወራው ነው። ገና ነው ገና ነው። ሰማኒያ ሶስት ሴቶች እንዲያወርቷል ብለ ታስባለህ? እሱ የራሱ አጀንዳ ለምሳሌ ሶስት ሰው ካረገ ለእነዚህ ሶስት ሰው ለመሸፈን ሰማኒያ ሰው ይፈጥራል። ለምንድን ነው እነዚህ ሶስት ሴቶች በጭንቅላታቸው ምን ይቀርጣል? እኛ ብቻ ነን የወጣ ነው ሰማኒያ ሴቶች የት አሉ ብሎ ስለሚያስቡ እንደዚህ አይነት ጌም ነው የተጫወተው። አንተ የማይጨበጥ ንፋስ ይሰጥካል አንተ ምንድን ነው የምትለው? ለነዛ ሶስት ሴቶች ሁለት ሴቶች የተጎዱት እንዳትፈልግ ሌላ ሰማኒያ ሴቶች ንፋስ ላይ ያሉት ትፈልጋለህ። ያ ነው ጌም። ስለዚህ እያልክ ያለው አሁን በሱ ምናልባት ሁለት ሶስት ሴቶች ተጎድተዋል። የስ አሁን ሰማኒያ ጉዳይ ላይ ሊሆን ይችላሉ። በሰማኒያ ጉዳይ ግን አደለም እያለ ነው። እኔ አደለም እነዚህ ይሄኛው ሳይ ካለው በራስህ ፍረድ። እንደዚህ እያለ ነው የሚያታልላቸው። አሁን ይሄ መስላል ቤቴ ኤምባሲ ነው ቤቱ

ሁለት ሶስት ሴቶችን እንደዚህ አድርጎ ተጫውቶባቸዋል። ራቁታቸውን ይዟል። እንደዚህ እያስፈራራቸው ነው። እንደዚህ ካላርጋቸው እንደዚህ ያደርጋቸዋለሁ እያለ እየተናገረ ነው። ነው ችግሩ የአቢባ ጋ ያለው እንደሱ በደንብ ሪሰርች ሳታደርግ ሙሉ ሰማንያ ሶስት ብላ መምጣቷ ነው የእሷ ድክመት። ሶስት የሚሆኑ አራት የሚሆኑ ሴቶች ጋር በህይወታቸው እየተጫወተ ነው ያለው ማስረጃው አለኝ እያለ ነው። ሌ አዎ። እና እናንተ እናንተ ጋር የመጣው ምንድን ነው? እነዛ ሰማንያ ሴቶቹ ይምጡ ወይኔ ጋር የት አሉ ሲል እነዛ ሶስቱ ምን ይሆናሉ? ይደበቃሉ። ሰማንያ ሴቶቹ እስከሚመጡ ሰማንያ ሴቶቹ ማንም የለም ማንም የለም ማንም የለም ስትል እነዚህ ሶስት ሴቶች ማስረዳ ለመስጠት ማን ያምናሉ? ማንም አያምኑም። ስፕሪንግ ጌም ላይክ እንትን ነው። ገባክ ታፍ ጋይ አይነት አጨዋወት ነው የሚጫወተው። ኦኬ እኔ ደግሞ ያልኩት ምንድን ነው አዶን ኒድድ ሰማና ፒፕል እኔ ያለኝ ኤቪደንስ እሱ ለእኔ ኢናፍ ነው። አዶን ሀፍ ቱ ፕሩቭድ እሱም ገባኝ። አሁን አንደርስታንድ ሊታደረጉ የምፈልገው አንድም ሴት ብትሆን መበደሏን ሰፖርት አላረግ ሴቶችን፣ አንድም ሴት ብትሆን መበደል ከሶስት በላይ የሆኑ ሴቶች ግን በድሎ 83 ብሎ በትልቁ ነው ያሰራው። ኑ ሚባሉ ማንም ስለሌለ እነዚህ ሶስት ሴቶች ይደበቃሉ ነው አሁን። አንድስበቪዲዮ ግባ እና ብራዘር። አሁን ሶስት የሚሆኑ አንድ የሚሆን ይሄ ልጅ የአንድ ሰው ህይወት ማለት ነው ሁሉም የኢትዮጵያውያኖች ህይወት ነው። የአንድም ሰው ህይወት ጠፋ ማለት የሁላችንም መጥፋት ነው ብለን ማሰብ ያለብን። እህት አለን፣ ጓደኛ አለን፣ ፋሚሊ አለን። ስለዚህ ይሄ ልጅ የእውነት መረጃ ካለ አንተ ኦፕን ማለት ነው እንደዚህ ሴቶችን የሚያስፈራራ እኔ አልፈልግም። ለዮኒን አምኖ አለው ላክለት። ዮኒ ለሁላችን መጥቶ በግልጽ አልፈልግም መረጃ እንዳለው አውቃለሁ። ዴቪን አውቀዋለሁ። እኔ መረጃ አለኝ፣ ከፈለግህ የአንተ መረጃ አደባባይ ለቁጭ ላደርግልህ እችላለሁ። በፀደይ ቋንቋ የማይረባ ነገር እንትን ብለን ነው እንጂ ከኔ ጋር እኮ በጣም ረጅም ጊዜ ወዳጅ ነበርን። ግን የማይረባ ወሬዎች መጡ፣ አጨበጨቡ፣ ሌሎችም የማይረባ ነገር ተፈጠረ። ይን ወይስ ግን አሁንም የምለው ምንድን ነው? ቆይ ቆይ፣ ሚዩት አታድርጉት እዚህ ቤት ላይ ሞደሬተር፣ አንድ ሰው ሚዩት ብታደርጉት ነቅላለሁ። ምንም እንዳትናገር። መጣ ተናገር ተባለ ሊያውራው ሲል እምቢ አለ። ማ ቢኒያም እምቢ አለ። አውረህ ጠይቀው ተባለ። አካርጎኛል አልፈልገውም ማውራት በምንም አልገባም። በዚህ ወጥቶ በዚህ ገብቶ እያሉኝ፣ ስለዚህ አሁንም ማውራት ትችላለን። ና ብለው ያለው ገብተህ መነጋገር ትችላለን።